ሰላም ሰላም ውዶች፣ እንዴት ናችሁ? ጨረቃ ፋሚሊ፣ ግሬስ ፋሚሊ፣ ሁላችሁም ባላችሁበት ቦታ ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። እና አብሬሽ ሩታይን ወሸተሽኛል ምናምን ብሎ ፕራንክ አድርጓት እና ግን እኔ በዚህ አሁን ለምሳሌ አሳብ የሚሰጣው ሀሳብ ብኖር እኔ እንጃ፣ እንደዚህ ሆና አሁን እሷ እርጉዝ ናት። እንንጃ እርጉዝ ባንሆንም እርጉዝ ሰው ላይ ብዙ ነገር እንንጃ ብዙ ነገር እንደሚደብር ብዙ ነገር እንደሚያስጠላ እንንጃ እና አውቃለሁ ብዬ አስባለሁ። እንደዛ ይደብራል ብዬ ማለት እኔ ታውቃላችሁ፣ እኔ ለምሳሌ ኢትዮጵያ ላይ ሆኜ ኢትዮ እናቴ አሁን እንንጃ የምር እንዴት አድርጌ ላስረዳቸው። ብቻ ይከብዳል ብዬ ነው የሚያስበውና አታስጨንቃት፣ የታችን ወንድማችን አብርሽዬ አታስጨንቃት ላሃለው እና ብቻ ማስጨነቅ የለብህም። ደግሞ በዚህ እንደዚህ ሆና ፕራንክ ማድረግም የለብህም። ፕራንክ አለ የሚያስጨንቀው ሌላ ፕራንኮች ይኖር ይችላል። አለ በዚው አደ እና ታስጨንቃት ፋባሎና እና እግዚአብሔር ያሰባችሁት ሁሉ ያሳካላችሁ እና በአይን ያያችሁትን እጅ ላይ አስከብቶ እግዚአብሔር የምታመሰግኑት ቀን ያብቃችሁ። እና ቤተሰቦች እንግዲህ ስ ፋሚሊም ጨራቃ ፋሚሊም እኔ ሰብስክራይብ ያደረጋችሁ ቤተሰብ ሆኑልን እና ወዳችኋለ። አታስጨንቃት ወንድማችን ሮታይን አታስጨንቃት። እሷ አሁን ለምሳሌ እርጉ ዞና ለአንተ ምንም አትደብቅም። ሶ እርጉ ዞና ማለት ዱባይ መታችሁ፣ ብዙ ነገር ብዙ ቦታ ላይ ተጫወታችሁ፣ ብዙ ቦታ ሄዳችኋል። ሶ ይሄን ሁሉ እያወቃች ራሷ ላይ ጉድለት፣ ራሷ ላይ ችግር እንዲደርስ አትፈልግም። ሶ